በሉ እሺ፣ በእናትሽ ተባሮ ኮብሮ እኮ ነው። እድሜ ይስጣችሁ፣ ያሰንብታችሁ፣ ፍቅራችሁን ያርዝመው። ወይ ጠላ ወይ ስጋ እናንተ ስጋ ተበተነ፣ ወይ ጠላ ጠጅ ወይ ብስ ተመና ጣት እኮ ነው። ፍቅራችሁን ያርዝመው። አሜን። ተባረኩ። አሜን። እኛም እንግዲህ እንዲህ አቀባበል አድርጋችሁልናል፣ እኛም ደስ ብሎናል። ደስ ይበላችሁ። በወጣበት ይተካበት። አሜን። ተባረኩ። ብርጉኑ ምርቃቱን እንኳ ወንድም የጨርሶታል። ህብስቱን በላ ነው ወይኑን ጠጣ ነው። በእውነቱ እጅሽን ተቆርጥማት ደረትሽን ተውጋት ያድን። አሜን። ተገቶችሽን ያቆይልሽ። ተባረኩ። ብርጉኑ የዘመድ አውራ እንዴት አርገን በላን፣ እንዴት አርገን ጠጣን። ደግሞ በመብላት መጠጣታችን አገር ቢኖር ወገን ቢኖር ነውና ሀገራችንን ሰላም ያርግልን። አሜን። ዳር ዳርዋ እሳት ማሏን ገነት ያርግልን። አሜን። ያ ተበደለ ፍርድ ተጓደለ የሚል ዳኛ ያሳጠን። አሜን። እንግዲህ ምርቃት እኮ አልችልም